የድካሜን በላይ ባይቀናኝ አለም ብታዳላ፣ ባይሆን እንዳሰብኩት ባይሰምር፣ ኑሮ ምን ባይሞላ አይከፋኝም። ደስታ ነው ስልሽ የኔ ፍቅር፣ ከጎን ያለሽ ምቷ አንቺ ነሽ ለልብ ፎይታ፣ ትርታዬ አማረብን።

ገና እንደመጣሁ ነው። ቆርሰዎች መጀመሪያ ግን በደንብ ቢሻርክ ደስተኛ ብጠፊ ያላሰብክትን ሰፕራይዝ እኔ ደግሞ ውጭ ገና ሻወር ማምን ምናምን እንሄዳለን ናም ብዬ ስላስብ ውጭ ነበር የጠበኩት ነገር ግን ልዩ ሰፕራይዝ ነው። አም ሀፒ በጣም እመሰግናለሁ። አይባልም

እኔ ጎርሳለ ማልጎርሰው ነገር የለም። ይጠፍጣል፣ በጣም ግናል። አልቀመስኩ ተምኮ በጣም ይጠፍጣል አልኩሽ። እኔ እኮ ግራ ነው የማጋባው። አሁን ሳልቀምሰው፣ ቀሪውን ጊዜ እግዚአብሔር ያሳምረልክ። አሚን፣ አሚን፣ አሚን፣ አሚን። እኔ ቤት ውስጥ ተቀምጦ አንድ ስቃ፣ ታዲያ እየታየኝ ወይ አልደበቅሽው። እሺ ላምጣልህ የኔ ነው። አዎ

ማለት የሆነ ነገር ይጠራሻል፣ አልመሰለኝም። ይታወቅኛል። የእሱ ነገር ለጎትነ ነገር ነው። ሁሌ ታይኛለህ፣ ሁሌ ታገኝኛለህ። የሚያስጠላኝ ነገር ከአንተ ጋር ካለ ካሜራ ለማውራት ሲመጣ ሁሌ ካሜራ ይዘህ የምጠብቀው ነገር እኮ እኔ፣ ደግሞ በካሜራ ለማውራት ሲመጣ ደግሞ ያልጠበቅኩት ነገር ካለ ካሜራ ነገ መምጣት ትችላለ፣ አይደለ? እኔ ምንም በቃ እኔ ምን ላሳየ፣ በባዶ ከምታወራቸው ምን እየሆንክን ያለው እኔማ፣ በእኔ ቤት የለ። በቃ እኔ ከአንተ ጋር ነገሩን ከካሜራ ውጪ አውርቼ ልስማማ ይመስላል በጣም ምትማሚ ይመስላል። ነው እንደዚህ ሁኚ እሺ፣ ደህና ማለት ምንም እንዳላስብ ነው። ኖርማ ለካ አንተ ጋር ላውራ ካንተ ጋር ካለ ካሜራ ማውራት አይቻልም። ነገር ምን ማለት ነው? አንቺ እንደምታስቢ ነገር ሆኖ ምናምን ነው አይደለም። እኔ ምን እንዳስብ ነው? ትናንት እንደዛ ለምንድን ነው ደውዬ መጠራ? እኔ ግዴታ ካሜራ ይዤ እንደዚህ ነው እንደዚህ ነው ብዬ አንተ ማውራት ያለብኝ? ከካሜራ ውጭ አንተ ማናገር አልችልም? በቃ ችግራችን ሁሉንም መፍታት ያለብን ካሜራ ላይ ነው? ብንጨቃጭ ተጨቃጭቅን እስከ ዛሬ እሱ ይብቃና፣ እንጨቃጨቅ ካለ ካሜራ ላአውራቅ እኔ እናንተ እንግባባ

ሽግዜ ነው አይደለም። እዚህ ጋር ነገር እያሰበች ነው አይደል? እሺ፣ ያሰብሽው ነገር ሆኖ ምንም ነገር ነገር ሁሌ ሁሌ በአንድ መንገድ ነው የምታሰቢው። እንኳን ሆነ ያደረኩትም እንኳን አደረኩ እኔ እውነቱም ነገር እሺ በቃ ምንም እነግርሽ ምንም ነገር ፕሮግራማችንን አታበላሽብን። አንቺ የምትፈልጊውን ነገር አድርጊ፣ እኔ የምፈልገውን ነገር አደርጋለሁ። አንቺም ከምትፈልጊው ሰው ጋር ሁኚ ይህ ኖር የምትፈልግ እንዲህ እንድልሽ በቃ ውጭልኝ፣ ችግር የለውም። ቢገባ እኔ ከማንም ሰው ጋር አልሆንኩም እስካሁን ድረስ። አንተ ናፈቅር ካለው እያልኩት፣ ካሁን በኋላ እያንዳንዱ ነገር ላይ ይመለከታታል። እኮ ይመለከታታል። በቃ ጓደኛ ናት ይመለከተኛል። ስለ እሷ እኔም ይመለከተኛል፣ እሷም ይመለከታል። እኔ አልፈልግም፣ አልፈልግም፣ ልጅ አልፈልግም፣ አልፈልግም በቃ አልፈልግም ይገል በህይወት እንድትጫወት አልፈልግም። እሺ አንቺ አንቺ በጊዜ ዝቅ

የእሷን ነው የምሰማው። ከዚህ በላይ እንዲደጋገሙ አታድርጓል። ገባ አይደል? ከመባላ ግን እኔም ህይወት ላይ መጥቼ እንዲህ እንዲህ አንተ ምን ህይወት ላይ መተ ህይወት እንዲስረብሽው አልፈልግም። ገባ አይደል? እኔ አብሬክ መሆን እፈልጋለሁ እያልኩ አንተ ግን አብሬሽ መሆን አልፈልግም ትላለህ። እኔ አልፈልግም ሲሆን ስል ደግሞ የእኔ ህይወት እንድትረብሽው አልፈልግም። ገባ አይደላ? እየነገርኩክ ነው ያለሁት። የሚቆጭህን ነገር አታድርግ